የአማራ ክልል መንግስትና የአማራ ፋኖ ህዝባዊ ድርጅት አፋሕድ የዘላቂ ሰላም ስምምነት መፈራረማቸውን የክልሉና የብሔራዊ መንግስት የመገናኛ ብዙሀን ዘግበዋል። የክልሉ መንግስት ወክለው ርዕሰ መስተዳድር አረጋ ከበደና አፋሕድን በመወከል ካፒቴን ማስረሻ ሰጤ መፈራረማቸው ሲገለጽ፣ ሁለቱም ወገኖች በማደራደር ሂደት የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ተሳታፊዎች እንደነበሩም ተገልጿል። ይህ መረጃ ከመውጣቱ ጥቂት ቀናት አስቀድሞ ካፒቴን ማስረሻ ሰጤና ጥቂት ታጣቂዎች ለመንግስት የጸጥታ ኃይሎች እጃቸው መስጠታቸው ሲዘገብ ቆይቷል። የአፋሕድ መሪ እንደሆኑ ሲነገርላቸው የነበሩት አቶ እስክንድር ነጋ በዚህ ስምምነት የነበራቸው ሚና ተለይቶ አልተገለጸም። ዶች ቬለ አቶ እስክንድር ነጋን ለማነጋገር ይገኙበታል በተባለ የስልክ ቁጥር ላይ በመደወል ያደረገው ጥረትም አልተሳካም። የክልሉ ነዋሪዎች እንደሚሉት ግን በመንግስትና የፋኖ ታጣቂዎች መካከል ዘላቂነት ያለውና አጠቃላይ ድርድር ተደርጎ መፍትሄ ካልተበጀ መጪው ጊዜ በእርግጥ በእጅጉ ያሳስባቸዋል። ካለፈው ይልቅ እውነት ነው የሚመጣው፣ ነው የሚያሳስበን። እውነት ላይ መናገር ለምን ቢያንስ እስካሁን እንኳን በነበረ የገበያ መረጋጋት ነበር። አሁን ግን ገበያው በሙሉ ጣራ እየነካ ነው። አሁን እያንዳንዱ ሰው እጅግ በጣም አስቸጋሪ ነው የሚሆነው። አሁን ተስፋ ማጣት ሁሉ መጥቷል። በነገራችን ሰው አሁን ልክ የሚጠብቀው ነገር አለ። በተለይ የመንግስት ሰራተኛው አሁን ወደ ገጠር ያለው ደሞዝ እየቆመ ነው እና የሆነ ተስፋ ማጣት ቀጣይ ምንም የሚታየው ነገር ስለሌለ ወደ በዚህ ከቀጠለ ከዚህ የከፋ ነገር ይመጣል። የአማራ ክልል አንዳንድ ነዋሪዎችን ታምራት ዲንሳ አነጋግሮ ያቀረበው ዘገባ ነበር። አሁንም ከአማራ ክልል አልወጣንም። የአማራ ብሔራዊ ክልላዊ መንግስት የአማራ ፋኖ ህዝባዊ ድርጅት በመጻሩ አፋህድ ጋር ዘላቂ የሰላም ስምምነት መፈራረሙን አሳውቋል። ስምምነቱን ከክልሉ ርዕሰ መስተዳድር አረጋ ከበደ ጋር የፈረሙት ማስረሻ ሰጤ ቢሆንም ድርጅታቸው አፋህድ ግን ከአመራርነትም ይሁን ከአባልነት ቀደም ብሎ ቀደም ብሎ ገልጾ ነበር ማገዱን። የክልሉን ሁኔታ በቅርብ የሚከታተሉ ፖለቲከኞችና የጸጥታ ተንታኞች ስምምነቱ ሶስት ዓመታት ገደማ ለዘለቀው ግጭት መፍትሄ ማበጀት የሚችል ስለመሆኑ ጥያቄ አላቸው። እሸት በቀለ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ትላንት በአዲስ አበባ ቅንጡ ሆቴል ከማስረሻ ሰጠኝ ጋር በተፈራረሙት ስምምነት ከፍ ያለ ተስፋ ሰንቀዋል። በክልሉ ከሶስት ዓመታት ገደማ በፊት ጦርነት ከተቀሰቀሰ ወዲህ በፋኖ አመራርነት ስማቸው ከሚነሳ ግለሰብ ጋር ስምምነት ሲፈረም የመጀመሪያው ነው። በኢትዮጵያ መንግሥት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ውጊያ በሚደረግበት ወቅት ክልሉን የመምራት ኃላፊነት ከይልቃል ከፋ ላይ የተረከቡት አቶ አረጋ ስምምነቱ ከተፈረመ በኋላ ዘላቂ ሰላም ለማውረድ እንደሚያግዝ ተናግረዋል። ይህ ዛሬ ውለት የተወያይተን እናተረዳድረን በክልላችን ና በሀገራችን ዘላቂ ሰላምን ለማረጋገጥ ቆርጠን ተነስተ። የቀድሞው የተዋጊ ሄሊኮፕተር አብራሪ ማስረሻ ሰጠይ ስምምነቱን ከመፈራረማቸው በፊት ከስራ አስፈጻሚ ኮሚቴ የሚሆን ከድርጅቱ አባልነት እንደታገዱ የአማራ ፋኖ ህዝባዊ ድርጅት አስታውቆ ነበር። እስክንድር ነጋ በሰብሳቢነት የሚመሩት አፋሕድ ማስረሻ ሰጤ እና መስፍን አባተ የተባሉ ሌላ አመራር ከየትኛውም ተቋም ጋር ተገናኝተው በድርጅቱ ስም በግል እንዲናገሩ ውክልና ተሰጥቷቸው እንደማያውቅ ህዳር 20 ቀን ገልጿል። የድርጅቱ መግለጫ ከወጣ ከአምስት ቀናት በኋላ ግን ማስረሻ በድርጅቱ ስም ስምምነቱን ተፈራርመዋል። የሚመለሱበትን እና ይህን በሂደት አሁን የሚመለሱ አጭር ጊዜ በመካከለኛ ጊዜና በረጅም ጊዜ የሚመጠት ውለት በሰስ ከፍለት ተወያይተን ተስማምተናል። ዶቼ ቬለ በጉዳዩ ላይ የአማራ ፋኖ ህዝባዊ ድርጅት ሰብሳቢ እስክንድር ነጋን ለማነጋገር ያደረገው ጥረት አልተሳካም። ይሁንና በማህበራዊ መገናኛ ዘዴዎች በተሰራጨ የድምፅ መልእክት አቶ እስክንድር አፋህድ ከተመሰረተበት ጊዜ አንስቶ በየትኛውም ጊዜ በየትኛውም ቦታ ከመንግስት ጋር ተደራድሮ እንደማያውቅ ገልጸዋል። ስምምነቱ የተፈረመው የአፍሪካ ህብረት ኮሚሽን ምክትል ሊቀ መንበር ሰልማ ማሊካ ሃዳዲ እና የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ምክትል ዋና ጸሐፊ ሙሐመድ አብዲዋሬ በተገኙበት ነው። የአፍሪካ ህብረት የስምምነቱን ተግባራዊነትና በአጠቃላይ የኢትዮጵያን ሰላም ለመደገፍ ቁርጠኛ እንደሆነ አስታውቋል። ስምምነቱን የደፋር እርምጃ ያለው ኢጋድ የቀሩት ታጣቂ ኃይሎች ተመሳሳይ እርምጃ እንዲወስዱ ጥሪ አቅርቧል። ስምምነቱ ምክትል ጠቅላይ ሚኒስትር ተመስገን ጥሩ ነህን ጨምሮ በፌዴራል መንግስትና በአማራ ክልል ቢወደስም የፋኖን አደረጃጀትና ወታደራዊ እንቅስቃሴ በቅርብ የሚከታተሉ ፖለቲከኞችና የጸጥታ ጉዳዮች አጥኚዎች ግን ውሃ የሚያነሳ ሆኖ አላገኙትም። በእርግጥ ስምምነቱን ፈረሙ የተባሉት ማስረሻ ሰጤ ያልተማከለ አደረጃጀት ያላቸው የፋኖ ኃይሎች ከመንግስት ጋር መዋጋት ከጀመሩ በኋላ ስማቸው ከሚጠቀስ አመራሮች መካከል ናቸው። የአማራ ፋኖ ህዝባዊ ድርጅት ስራ አስፈጻሚ ኮሚቴ አባልና የውጭ ግንኙነት ኃላፊ የነበሩት ማስረሻ እንደ ጎጃም ፋኖ ተወካይ ተደርገው ይቆጠሩ እንደነበር ፖለቲከኛው መስፈናማን ለዶቸ ቨለ ተናግረዋል። የጎጃም ፋኖን ከመሰረቱ ሰዎች እንቅስቃሴ መጀመሪያ ከመሩ ሰዎች አንዱ እሱ ነበር። በውጊያ አመራር ሰጪ ነው። ትልቅ ቦታ ነበር። ዶቸ ቨለ ሐሳባቸውን የጠየቃቸው የሰላምና የጸጥታ ጉዳዮች ጥናት ባለሙያ በበኩላቸው ባለፉት ሁለት ዓመታት ማስረሻ ስለሚመሯቸው ታጣቂዎች ብዛት፣ ስለተቆጣጠሯቸው ቦታዎች ግልጽ መረጃ አለመኖሩን ገልጸዋል። በአቶ ዘመነ ካሴ የሚመራውን የፋኖ ቡድን የሚቃወም በምስራቅ ጎጃም ዞን መርጦ ለማርያም አካባቢ ደጋፊ አለኝ ከሚል የዘለለ መከላከያ ሰራዊትን ከመሳሰሉ የመንግሥት የጸጥታ አስከባሪዎች ጋር ስላደረጓቸው ውጊያዎች ተጨባጭ መረጃ አለመስማታቸውን ስማቸውም ሆነ የሚሰሩበት ተቋም እንዳይገለጽ የጠየቁት ባለሙያ አስረድተዋል። እጃቸውን ሰጡ የሚል መረጃ ከአምስት ቀናት ገደማ በፊት መሰማቱን የጠቀሱት ባለሙያው ከአቶ ማስረሻ ጋር ጓደኛቸውና የተወሰኑ ሰዎች አብረው ሊኖሩ እንደሚችሉ ይገምታሉ። ከአማራ ፋኖ ህዝባዊ ድርጅት የትኛውን አንጃ ነው ሲመራ የነበረው? ምክንያቱም ቡድኖቹ ይታወቃሉ። ሸዋ አለ፣ የወሎ አለ፣ የጎንደር አለ። ጎጃም ላይ ያለው በጣም በጣም ትንሽ ነው። አለም ከተባለ በዚህ ሰውዬ ነው። በጎጃም ትልቅ ቦታ ያለው የአማራ ፋኖ ብሔራዊ ኃይል ወይም የእነዘመነ ቡድን ነው። እነዚህን ጉዳዮች ስትመለከት የግለሰቦች ስምምነት ይመስላል። ለፖለቲካ ጥቅም መንግስት ሁሉንም አጋጣሚ ይጠቀማል። በዚያ ላይ ምርጫም እየመጣ ነው። እያረጋጋን ነው፣ ሰላም እያወረድን ነው ለሚለው መጠቀም ይችላል ይመስለኛል። በአማጪነት ተሰማርቶ በቆየ አካልና በመንግስት መካከል የሚደረግ ስምምነት ጊዜ ይወስዳል የሚሉት ባለሙያ መቼ ተወያዩ? ምን ያክል ጊዜ ውይይቱን ማን ነው የመራው? ተወያዮች ውስጥ በማን ተወከሉ የሚሉ ጥያቄዎችን በማንሳት ተፈረመ የተባለው ስምምነት ውሃ የማያነሳ እንደሆነ ተችተዋል። አቶ መስፍንም ቢሆኑ ስምምነቱን ለመቀበል ይቸግራቸዋል። አንዳንድ ሰዎች እንደሚሉት እጅ መስጠት ነው። እጅን የሰጠው እጅ የሰጠን ሰው የሰላም ስምምነት ተፈራረመ ልትል አችልም። ዶቸበል ያነጋገራቸው ሌላ የፀጥታና የግጭት ትንተና ጥና ባለሙያ መንግስት ለችግሩ እውነተኛ የሰላም አካሄድ እንደማይከተል የሚያሳይ ምልክት ነው ሲሉ ተችተዋል። አቶ ማስረሻ ስምምነቱን ከፈረሙ በኋላ በአማራ ክልል እየተካሄደ የሚገኘው ውጊያ ቢቀጥል ከዚህ በላይ ህዝባችን መሸከም አይችልም ብለው ነበር። አቶ መስፍን ግን የተፈረመው ስምምነት የሚቀይረው ነገር እንደማይኖር ያምናሉ። ከአንድ እጅ ተሰንጠ ወይም ደግሞ በመንግስት እጅ ስር ባለ ሰው ጋ በመንግስት መካከል የተካሄደ ነው። አብዛኛው ፋኖ ልክኛ እዚህ ከውጭ እንደሰማ ነው የሰማው እንደዚህ አይነት ድርድር መደረጉ እና አሁንም በየቦታው አሁን ትናንትና ጎጃም አካባቢ፣ ደቡብ ጎንደር አካባቢ፣ ሰሜን ጎንደር፣ ሰሜን ሸዋ ውጊያዎችን እንደቀጠሉ ናቸው። እና ምንም የሚቀይረው ነገር ያለ ምን ባረገ አንተ እያለ እኔ መቸም መቸም ሰላም አልኖርም መቸም አንተ እንደረከስከኝ ያደሙት ጊዜ ምን ይሻለኛል ላስፈርደ ወይ